ከአሜሪካ አልመጣውም ስላልኳት እንደዚህ አልፈልግም ካለችኝ፣ ከሀና ጋር ተላላኪ ነኝ ለሀና ነው የምሰራው ብያትም አንቃ ነው ምገር ማለት። የሀናን እውነት ፍለጋ እንደቀረብካት አልነገርካት? አልነገርኳት። ከአሜሪካ እንዳልመጣው ወደ ሀና እንደምኖር ብቻ ነው የነገርኳት። ገና ብዙ መንከበላቸው የመከራ ጊዜ አሉን በለኛ። ዋናው ሚስጥሩ ሳይሆን እማዬ ሁሉ ነገር እያወቀች ለምን ለፖሊስ አሳልፋ መስጠት አልፈለገችም የሚለው ነው። እና ምን እያልሽ ነው? እማዬና አባዬ የሚተዋወቁት እኛ ወደ ዚች አለም ከመምጣታችን በፊት ነው እና ቢሆን፣ ስለዚህ እነሱ ከኛ በላይ ስለሚተዋወቁ ይህን ንጽብ ለነሱ ተወላቸው። እንደሱም አይልም እን እያሉ ማ ይብቻ ናት እመኔ ምናሴ። እማዬ የምትፈልገው ምንም ነገር ለእሷ እንድንተወላት ነው። ቆይስ ከመቼ አላውቅም። ምናሴ ግን በሁለቱ ሰማዋር ጠልቃላት ገባና ለማየውብን ነገር ይቶላት ካይግባል አንድ ያሰብከው ነገር ግን ደግሞ ተማዬ አክስቴ እኮ ነኝ፣ አውቀኸኝ። ማን አክስቴ ምናሴ በእናትሽ አትጮይብኝም። እንዲህ ነኝ እና ዛሬ ሰው ሁሉ ምን ሆኗል? እንደዚህ ከፍ ዝቅ የሚያደርገኝ? ከፍ ዝቅ መደረግ ስላለብሽ ነዋ። እኔ ልጅ ጤና የለውም። ምን ወይ ምን አደረብኝ? ቆይ የማላቅ መችልሽ ነው? ምን እንዳደረግኩብት ብትነግረኛ ይሻላል አክስቴ። የእውነት በጣም ነው የታዘብኩት። በጣም ነው ያስጠላሽ። ጭ እንግዲህ ምንድን ነው እንደዚህ መሆኑ? እንደውም ንገሪሽ እማዬና ክብሪያት እንጂ የማረግሽን አውቀው ነበር። ልጁ ታ መሆን እንዴ? ምንድን ነው የምትፎክርብኝ? ከይባክሽ ከራመሽ ብሻል ልታደርገውን አድርግና አሳየኛ። ከዛ ይለየኝ እማዬ እንጂ ምባትዘኝ አሳየሽ ነበር ደግማሉ ካለች ገረል መግባት ትችላለች። ተምቹ ምን እያልክ ነው? የምሬ አሁንስ አበዛችሁ። እንደ ሃናን ነው አበዛችሁ ምትላት አው እኛም እኮ ሰው ነው። ማድረግ የምንፈልጋችሁ ብዙ ነገሮች አሉ፣ ግን ለሷ ስንል ምንም ነገር አድርገናል። ይህ ደግሞ ምን ማለት ነው? አንተ አንታን ግን የሷ ምላኩን ለማክበር ብለ አንድም ቀን ፍቅርን ነግራት፣ ሜላት ስታወራው እንደነበረው ባዩሽ ብትቸገር የሆነ ነገር ቢደርስባት ከጎኗ የሚቆምላት ሰው የላትም፣ የሚያግዛት ሰው የላትም እያለች ነው። እና አሁን ላይ ደግሞ ባዩሽ ታስራለች፣ እስር ቤት ገብታለች ከተባለ ሜላት ሄዳ እሷን መጠየቋ አይቀርም ማለት ነው። ይሄ ነገር ደግሞ ሜላትን ከሌላው ከተቀረው ቤተሰብ ጋር ትንሽ ሊያቀያይማት ይችላል ማለት ነው። እንዴት ነው እሷ ይሄንን ሁሉ ነገር አድርጋሽ፣ ይሄንን ሁሉ በደል አድርጋሽ፣ የግድያ ሙከራ አንቺ ላይ አድርጋ፣ አንቺ ደግሞ ሄደሽ የምትጠይቅ ብሎ ሜላት ላይ ቅር መሰኘታቸው አይቀርም ማለት ነው። አሁን ላይ ግን ሌላው ቤተሰብ ራሱ በጣም ደስ የሚላቸው ባዮሽን ብታሳስራት ህግ ፊት ብታቆማትና ባዩሽ ተገቢውን ቅጣት እንድታገኝ ነበር የሚፈልጉት። ግን ደግሞ እነሱ ያንን ነገር ቢፈልጉ ራሱ በአቋራጭ በአሲርና በተምቹ በኩል ባዮሽ እስር ቤት ገብታለች ማለት ነው። ሜላት ደግሞ ይሄንን ከሰማች አሁን ከበፊቱም በላይ ባዩሽ በጣም ታሳዝናታለች ማለት ነው። እሷ ባዩሽን ማሳሰር አፈልግም፣ ወርቁ ተመልሶላት ከባዩሽ ጋር በሰላም እንዲለያዩ ነው የሚፈልጉት እንጂ እሷን አሳስራ እስር ቤት አስገብታ አስ ያስፈርዳባት ምና የሚለውን ነገር ያ ነገር ውስጥ መግባት አፈልግም ማለት ነው። ያው ሜላት የምታስበው ባይሽ ከዚህ በፊት ለሷ ያደረገችላት ለሷ የከፈለችላትን መስዋዕትነት ነው የምታስበውና ለዛም ነው ሌሎቹ ቤተሰቦች ሀናና ምናሴ ራሱ እሷን ለማሳሰር ቢመክሯትም ለምን አታሳስሪያትም እንዲናስደርግ ብሎ ያንን ሀሳብ ቢያቀርቡላትም ሜላት ግን ልትቀበላቸው አልቻለችም ማለት ነው። ይህንን ጸብ ለእኔና ለባዦች ተው፣ በእኛ መሀል አትግቡ ብላ እነሱን አስጠንቅቃለች ማለት ነው። ሀናም ግን ያንን ነገር ትፈልጋለች፣ ባይሽ እስር ቤት ገብታ እንድትታሰር ትፈልጋለች። ግን ደግሞ ሜላትን ማስቀየም አትፈልግም። እዚህ ጋር ለአስራ ስድስት ዓመት ሙሉ ስትናፍቃት የነበረችውን እናቷን አሁን ደግሞ ገና እንደ እናትና እንደ ልጅ ሁለቱም ተቀራርቦ ትኩስ ፍቅር ላይ ያሉ ደግሞ ይሄንን ነገር አድርጋ ሀና ሜላትን ማስቀየም ስለማትፈልግ እሷ ተረርታታለች ማለት ነው። ለምናሴም ስትነግሩ የነበረው ይሄንን ነው። ባዩሽና ማየኮ የሚተዋውቁት እኛ ወደዚህ ምድር ከማምጣታችን በፊት ነው። እናም ደግሞ በሁለቱም መሀል አንተ የማታውቀው ትልቅ ሚስጥር አለ። ስለዚህ ይሄንን ጦርነት ይሄንን ጸብ ለእነሱ ተወላቸው ብላ ለምናሴም ነግረ ነበር። ያው ምናሴም ሜላት ጀምሮ በጣም ተናዶ ነበር ባዩሽን ፖሊስ ጣቢያ ሄዶ እሷን ለማሳሰር ፈልጎ ነበር ግን ሀና ያንን ነገር አስቁመዋለች ማለት ነው ያው እሱ ሀናን ያማከራት ሀና ብቻ ነች ያንን ነገር የምታውቀው እንጂ ሰላም ብታቅ ይሄንን ነገር ሄዶ ሰላምን ነበር የሚያማክራት ግን ደግሞ ሜላት ይሄንን ሚስጥር ስትነግረው ባዩሽ ነች እንደዚህ ያደረገችኝ ባዩሽ ነች ከጀርባ የመታችኝ ብላ ያለውን ሚስጥር የተፈጠረውን ነገር ሁሉ ስትነግረው ለመስፍንና ለሰላም አትንገረው ብላ ስላስጠነቀቀችው ያለው አማራጭ ሄዶ ሀናን ማማከር ነው እንጂ ሰላምም ይሄንን ጉዳይ የምታውቅ ቢሆን ኖሮ ሄዶ ሰላምን ነበር የሚያማክረ ተፈቅረው ሰላም ደግሞ እምቢያትለውም እሷ ይሄን ነገር ከሱም በላይ ስለምትፈልግ ሁለቱ ሄዶ ፖሊስ ጣቢያ ማመልከታቸው አይቀርም። ግን ደግሞ በነሱ በኩል ባይሳካም አሁን ባዩሽ እስር ቤት ገብታለች በአሴርና በተምቹ በኩል ማለት ነው። ከሁሉም ነገር በላይ ደግሞ ሜላትን በጣም ያሳሰባት ይሄን ነገር መስፍን ከሰማ ባዩሽን ይጎዳታል ብላ ነበር። እሷ ያፈራችው ባዩሽ በቃ እንድትጎዳ አትፈልግም። እሷ ይቅርታ አድርጋላታለች፣ ያንን ነገር ትታለች። ለዛም ነው ከሁሉም ሰው በላይ እንደውም መስፍንን ይሄን ነገር ልትደብቆ የፈለገችው ና አሁን ግን ለሱ እንዲነገሩ የፈለገችው ይሄን ነገር ሁሉ እርግብ ብቻዋን እንዳደረገች መስፍን እንዲያውቅና የባዩሽና የሜላት ነገር ወርቁ ከተመለሰ በኋላ ለአንዴና ለመጨረሻ ጊዜ እንዲቋጭና እንዲዳፈን ባዩሽም ከዛ በኋላ የራሷን ኑሮ የራሷን ሕይወት በራሷ መንገድ እንድትኖርና በሰላም እንዲለያዩ ነው የፈለገችው። ለዛም ነው ለመስፍን ይሄንን ነገር እርግብ ብቻዋን እንዳደረገች አድርገን እንነግረዋለን፣ ስለ ባዩሽ ምንም ነገር እንዳያስብ እናረጋለን ብላ ሀናን ስታማክራት የነበረው ማለት ነው። እዚህ ጋር ግን እሷ ለባዩሽ አዝና ነው እንጂ ከሁሉም ነገር በላይ ለባዩሽ አዝና ነው እንጂ መስፍን የሆነ ነገር ይሆናል ብላ አይደለም። እሷ ባዩሽ በጣም ነው ያሳዘነቻት። እናም ደግሞ ከጎኗ የሚቆምላት ሰው የለም፣ የሚያግዛት ሰው የለም ብላለች። እናም ደግሞ ህይወት ስለከበደቻት ራሱ ሜላት ባዩሽ አሳዝናታለች ማለት ነው። ህይወት ከብዷት ነው ህይወት አልሳ ከብሏት ነው ባዩሽ ይሄንን ነገር ያደረገችው፣ እኔ ላይ ይሄንን ተንኮል ያሰበችው ብላን የወሰደችው እንጂ ከቅናት አንጻር አይደለም። ግን ባዩሽ ደግሞ ለምን ይሄንን ነገር እንዳደረገች፣ ለምን ሜላት ላይ በዚህ ልክ እንደምትቀና ከዚህ በፊትም ለእርግብ ስታወራ ሰምተናል። መስፍን ራሱ ቀድማ ስታፈቅር የነበረው ባዩሽ ነች። ሌላም ሌላም ብዙ ነገር አለ ከዚህ በፊት በልጅነታቸው ራሱ ሰው ሁሉ ሜላትን ነው የሚወደው፣ ሜላትን ነው የሚያመጋግዙ፣ ያ ያ ቅናት ስላለ ተደማምሮ ዛሬ ላይ መጥቶ ደግሞ ባዩሽ ሜላት ላይ ይሄንን ነገር እንድታደርግ አድርጓል። ና ሜላት ደግሞ እዛ ጋር የተረዳቻት በቃ ባዩሽ ህይወት ከብዷት ነው እንደዚህ ያደረገችው ብላ ቀለል አድርጋ እንዲሁ በሰላም እንዲለያዩ ነው የፈለገችው። ለዛም ነው መስፍን ይሄን ነገር እንዳያውቅ ና እርግብ ይሄንን ነገር ብቻዋን ያደረገችው የሚለውን ነገር እሱ እንዲያምንና የባዩሽ ነገር እንዲረሳው ያንን ነገር እንዳይሰማው አሁን ላይ እየፈለገች ያለችው ማለት ነው። ሌላው ነገር ደግሞ የተምቹና የእርግብ ነገር ነው። ተምቹ እርግብ ከአሜሪካ እንዳልመጣና የጎዳና ልጅ እንደሆነ ከነገራት በኋላ እርግብ ተቀይመዋለች። ሁለተኛ አጠገቢ አትድረስ ብላ እሱን አባራው ነበር። ግን ያኔ በንዴት ነበር። ወዲያውኑ ያንን ነገር ሲነግራት ታናዳ፣ ሁለተኛ አጠገቢ አትድረስ ብላ እሱን ያባረረችው። ግን ደግሞ እሱ ከሄደ በኋላ የቦርሳው ነገር ትዝ ብሏት ነበር። ወዲያውኑ ነበር እሱ ሄዶ ትንሽ እንደቆየ ወይኔ ቦርሳ ብላ እየሮጠች ልትከተለው የሞከረችው። ግን አላገኘችውም። በማግስቱ ሱቅ ሄዳ ቦርሳውን ስትጠይቀው ባለሱቁ ነግሯታል። ልጁ መጥቶ ቦርሳውን ወስዶ ሄዷል ብሏት ነበር። ግን እርግብ ቅር ብሏታል። ተምቹ ነገር እንዴት ነው የሚዋሸኝ የሚለው ነገር በጣም አሳዝኗታል። እሷ በተምቹ ላይ ብዙ ተስፋ ነበራት። ከአሜሪካን የመጣው ስለዚህ የሆነ ነገር ያግዘኛል፣ ወደ ውጭ ራሱ እንድወጣ ይደግፈኛል፣ ነገሮችን ያመቻችልኛል ብላ ያንን ነገር አስባ ነበር። ግን እዚህ ጋር ደግሞ ተምቹ ከአሜሪካ አልመጣውም። ከዛም ይባስ ብሎ ደግሞ እኔ ኮ ጠዋት በልቼ ቀን ላይ የምበላው ያሌለኝ የጎዳና ልጅ ነኝ ብሎ ያንን ነገር ሲነግራት በጣም ደንግጣ ነበር፣ ተናዳም ነበር። የምትፈልገውን ነገር ካገኘህ በኋላ አብሬ ካደርኩ በኋላ ነው ይሄን ነገር እንደ ጀብድ፣ እንደ ጀግንነት የምትነግረኝ ብላ ተናዳ ነበር። አጠገቧ እንዳይደርስ ያንን ነገር አያባረረችው። ይሄንን ብቻ ስለነገራት እንደዚህ የሆነች እርግብ ይህንን ብቻ ስለነገራት በዚህ ልክ ተናዳባት፣ አጠገቤ አትድረስ ያለችው እርግብ ሌላውን የቀረውን ለሀና እንደሚሰራና ና እሷን የቀረበው ራሱ የሃናን እውነት ፍለጋ እንደሆነ ያንን ነገር ደግሞ ቢነግራት እርግብ የምትሆነውን መገመት አያዳግትም ማለት ነው። አሁን ላይ ያው እሷ የምታስበው የጎዳና ልጅ ነው፣ ከአሜሪካ አልመጣም፣ ያው በቃ እንዲሁ የሆነ ነገር ፈልጎ ነው የቀረበኝ ብላ ነው እንጂ የምታስበው የሆነው ሚስጥሮችን ከኔ ሊወስድ፣ ለሀና መረጃዎችን ሊፈልግ፣ የሀናን እውነታ ፍለጋ ነው እኔን የ ቀረበኝ የሚለውን ነገር ስትሰማ ደግሞ ትንሽ ለእርግብ ይሄ ነገር በጣም ከባድ ነው የሚሆንባት፣ ሊያሳብዳትም ይችላል። ከዛ በኋላ ያለው ደግሞ የተምቹና የእርግብ ነገር በጣም ጥያቄ የሚፈጥር ነገር ነው ማለት ነው። እውነታውን እርግብ ይሄንን ሁሉ ነገር ከሰማች በኋላ ለተምቹ ይቅርታ አድርጋላት አብሮ ይቀጥላሉ ወይስ በዛው ተለያይቶ ይቀራሉ የሚለው እስካሁን ምንም የታወቀ ነገር የለም። ትንሽ ጥያቄ የሚፈጥር ነገር ነው ማለት ነው። አሴሮም መጀመሪያ ላይ ተምቹ ሲነግረው እርግብ እኮ ከአሜሪካ አልመጣውም ብዬ ስነግራት ተጣላችኝ፣ አጠገቤ አትድረሳለችኝ። ለዛ ነው ቦርሳዋን ይዤ ማስታወሻ ይዤ የምዞሮ ብሎ ሲነግራት፣ አሴር መጀመሪያ ላይ የመሰለው ሁሉንም ነገር ያለውን ሚስጥር እንዳለ ለእርግብ ነግራት፣ እርግብ ደግሞ አጠገቤ አትድረስ ያለችው መስሎታል። ና ተምቹ ደግሞ በስተመጨረሻ ሌላውን እኮ የቀረውን ነገር አልነገርኳትም፣ ይሄን ይሄንን አልነገርኳትም፣ ለምን እንደቀረብኳትና ና እንዴት እንደቀረብኳት ራሱ አልነገርኳትም ብሎ ሲነግራት፣ አሴር ምዛጋ ትንሽ ተሰምቶታል። ለካ ወደፊት ገና ደግሞ ሌላ ፈተና አለብን ሌላ የምንጋፈጠው ችግር ራሱ አለ እያለ እሱም ትንሽ አዝኖለታል፣ ለጓደኛው ለተምቹ ማለት ነው። አሴር ደግሞ እዚሁ መለስ ወይም በተምቹ ሚቃናል ተምቹ እርግብን ስለሚወዳትና ስለሚያፈቅራት ቦርሳዋን እያሸተተ የሷን ጠረን እያሸተተ እንደሆነ ሲያይ አንተ ኮ ነ ቦርሳዋን ታሸታለ ጠረኗን ታሸታለ ብሎ እሱ ደግሞ ምን ያህል ሃናን ማቀፍ እንደሚፈልግ ራሱ እንደጓጓ ነግሮታል። እዚህ ጋር ግን አሴር ለምን እስካሁን ድረስ መቆየት እንደፈለገ ባናውቅም ግን አሁን ላይ ነገሮች ሁሉ እየተስተካከሉ ነው። የሃናም እውነት ወጥቷል። እሷን ቤተሰቦቿን፣ ትክክለኛ ቤተሰቦቿን አግኝታለች። ከዚህ በፊት ብዙ ነገር ተብላ ነበር። ያ ነገር ሁሉ እየተስተካከለ ና አሁን እየተረጋጋች መጥታለች ማለት ነው አሁን ላይ ትንሽ ሁሉም ሰው ለማየት እየጓጓ ያለው ባዩሽም እርግብም ለህግ ቀርቦ ቅጣታቸውን እንዲያገኙ የሚለውን ነው የሚጠብቁት። ስለዚህ ሁሉም ነገር ስለተስተካከለ አሁን ላይ አሴር ሀናን ጠርቷት እንደሚወዳትና እንደሚያፈቅራት የሚነግርበት ሰዓት ነው። ትክክለኛው ሰዓት አሁን ነው ማለት ነው። ከዚህ በፊት የአባቷ ሕመም አለ። ከዛም በኋላ ደግሞ እነ ሜላት ቤት ሆና ውሸታም ተብላ፣ እንደዚህ ነች ተብላ ብዙ ስም ወጥቶላት ያ ችግር ስላለባት በዛ መሀል ደግሞ አሴር ገብቶ እኔ እኮ አፈቅርሻለሁ ብሎ ቢነግራት ለሀናም ከባድ ነበር የሚሆንባት አሁን ግን ያ ነገር ሁሉ ስለተስተካከለና እሷም እውነቷ ስለወጣ አሴር እዚህ ጋር በተምቹ ከሚቀና ቦርሳውን በሚያሸጥ ተምቹ ከሚቀና ለሀና ፍቅሩን ገልጾ ከዛም በኋላ እሷ የምትለው እውነት ቢጋፈጥ ይሻላል ማለት ነው አሁን ላይ ከዚህ በኋላ በጣም የሚያጓጓው ነገር ሜላት የባዩሽን መታሰር ከሰማች በኋላ ምን ትላለች የሚለው ነው ማለት ነው ያው እሷ ባዩሽ እንድትታሰር እንደማትፈልግ ግልጽ ነው ምናልባት አሁን እዚህ ጋር ምን አሴ ልትጠረጠር ትችላለች ወይ ደግሞ ሃናንም እናንተናችሁ እንዴ እንደዚህ ያደረጋችሁት እኔ እኮ ይሄንን ሚስጥር ለእናንተ ብቻ ነው የነገርኩት ባዩሽ እንደመታችኝ እናንተ ብቻ ናችሁ የምታውቁት ስለዚህ ከእናንተ ውጪ እናንተ ካላሳሰራችሁት ባዩሽን ማን ነው የሚያሳስራት የሚለውን ሃናንና ምናሴን ቁጭ አድርጋ ያንን ነገር መጠየቋ አይቀርም ማለት ነው። ለምን እዚህ ጋር ሜላት እውነት አላት፣ ይሄንን ሚስጥር ባዩሽን እንደመታችኝ ለነሱ ነገር ያለው እናም ደግሞ እነሱ ካላሳሰሯት ይሄንን ሚስጥር ሌላ ሰው አያውቅም ማን ነው ባዩሽን ሊያሳስራት የሚችለው የሚለው ነገር ትንሽ ጥያቄ ሊፈጥርባትም ይችላል፣ ያው ሊያናድዳትም ይችላል ማለት ነው። እሷ በውስጧ ባዩሽን ይቅር ብላታለች። ስለዚህ እንድትታሰር ስለማትፈልግ በሁለቱ መሀል ደግሞ ሃና እንዳለች ትልቅ ሚስጥር ስላለ የሁለቱን ጦርነት የሁለቱን ጸብ ለነ እንተው ስትል ነበር ሃና ማለት ነው። አሁን እዚህ ጋር በጣም የሚያጓጓው ነገር ሜላት፣ ባዩሽ ታስራለች፣ ባዩሽ እስር ቤት ገብታለች የሚለውን ነገር ስትሰማ ምን ትላለች የሚለው ነው ማለት ነው።